ሰላም ሰላም ውድ ተመልካቾች እንደምን አመሻችሁ አሁን ልብ የሚያሞቅ መረጃ ነው ይዤላችሁ የመጣሁት ይህ መረጃ እንግዲህ ምንድነው የአማራ ዋነኛው ከውስጥ ሆኖ የአማራን ትግል የሚጎትተው አሸባሪውና ዘራፊው እንግዲህ የነእስክንድርና የነጌታ ስራደ ቡድን የነጌታ ስራደ ቡድና እንግዲህ በጣም ትልቅ ኪሳራ ደርሶበታል ይህ ኪሳራ ምንድነው እንግዲህ በጣም በአመራር ደረጃ በተለይ ደግሞ ደስ የሚለው ጎንደር ላይ አይደለም ጎንደር ላይ ላይ የተወሰኑ ሀይሎች ናቸው። በተለይ የእስክንድር ቡድን በስፋት ያለበት ሸዋሌ ነው። ሸዋሌ እንግዲህ በጣም አንድ አሪፍ አሪፍ አመራር የነበሩት በነ እስክንድር አመራር የነበሩት እንግዲህ እስክንድር ልክ እንደ ብልጽግና መሪ ሁሉ እኔ ነኝ እኔ አደራጀሁት እያለ የሆነች ዶላር እየበጠሰ እንግዲህ እኔ አደራጀሁት እኔ አቋቋምኩት እያለ የሚያወራውን ትርክተ እንግዲህ ወደ ኋላ አሽቀንጥረው። በዚህ የተበሳጩ ለምን እኛ ኮንን አሁን መጦ እንደዚህ እያለ እየከፋፈልብን ነው? ለምን ከወ ንድሞቻችን ጋር ያታኩሰናል። እስክንድር ከኛ ውስጥ መውጣት አለበት ብለው እንግዲህ መግለጫቸውን ሲነጋገሩ መቆየታቸው ይታወቃል። በዚህም መሰረተ እንግዲህ አስቸኳይ ስብሰባ ጠርተው ነበረ። በዚህ ስብሰባ እንግዲህ ተደርጎ መስማማት አልቻሉም። እንግዲህ እነዚህም ከነ እስክንድር እንግዲህ ለምን ብለው የጠየቁት እንግዲህ እጅል አይደሉም። ወደ ነ መከተው አካባቢ ሂደው በጥበቃ ብቻ ሂዷ የስብሰባውን አላደረጉትም። ራሳቸው ከሚቆጣጠሩት አካባቢ ላይ ራሳቸው በሚቆጣጠሩት ቦታ ለስብሰባ ጠርተው እነ እስክንድር እነ መከተው እነ ማስረሻ ሰጤ በተገኙበት እንግዲህ ስብሰባ አድርገው ነበር። በዛም መሰረተ እንግዲህ ስላልተስማሙ ትላንትና እና ዛሬ እንግዲህ ከነ እስክንድር መውጣታቸውን አብስረውናል። ማለት ወደ ሸዋ ፋኖ በደሳሌ በኢንጂነር ደሳለኝ ወደሚመራው ፋኖ ተቀላቅሏል። አንዳንዶችም ደግሞ ገና ተገነጠሉ እንጂ ገና ንግግር ላይ ናቸው። መልክተኛ እየላኩ ይገኛሉ። ስለዚህ ይህ በጣም ትልቅ ድል ነው። እንግዲህ እነዚህ ወደ ከሱ ወጠው ወደ ትክክለኛው አደረጃጀት የሄዱበት ምክንያት እንግዲህ እርስ በርሳችን እኛ ለአማራ ወጠን እንዴት ከወንድሞቻችን የሚሊሻውና የአድማብተ ነው ሳይበቃ እንዴት እሱ ከወንድሞቻችን ጋር ያጋድለናል። እኛ ኮ አንድ መሆናችን አይቀርም። ጠባሳ ለምን እናስቀምጣለን? ስለዚህ እስክንድር የራሱን እያመቻቸ ነው። ለየራሱን ካመቻቸ እንግዲህ ወደ ውጭም መሄድ ይችላል። ወደ ስልጣን ከተ ሰጠው እሱ ነው የሚሰጠው። ነገር ግን እኛ ስልጣን ቢሰጠን እንኳን አሁን የአማራን ችግር መፍታት አንችልም። ስለዚህ ይህ ነገር መስተካከልና ወደ አንድ መምጣት አለብን የሚከፈለው መስዋዕት ተከፍለው ወደ አንድነት መምጣት አለብን ብለው ያቀረቡትን እንግዲህ እስክንድር ታውቃላችሁ ምን ምን አይነት ሰው እንደሚፈልግ፣ ለተልእኮ መስማማት አልቻሉም። እናም እነሱ በይፋ ለሰራዊታቸው አሳውቀው መገንጠላቸውን አሳውቀዋል። በጣም ደስ የሚል ዜና ነው። ይህ ነገር መቀጠል አለበት፣ መበረታታት ያለበት እነዚህ የፋኖ መሪዎች እንግዲህ ከነእስክንድር ወጣው ወደ ትክክለኛው ኢንጂነር ደሳለኝ ይግዝም ይምራም ብለው የተቀላቀሉና እዛቸውን ሙሉ በሙሉ የቀላቀሉ አሉ። ሌሎች ደግሞ እንግዲህ መንገድ ላይ ለመነጋገር መልክተኛ ሚላካሉ፣ በስልክም እያወሩ ነው። ይህ በጣም ደስ ሚል ጅማሮ ነው። ስለዚህ ከጎጃም ላይ የተቀበረው የእስክንድር ቡድን እንግዲህ ወሎ ላይ ተመናምኖ ትንሽ የምትከሩ ትንሽ ሰራዊት ናቸው ያሉ። ጎንደር ላይ ተጀምሯል፣ ሸዋ ላይም ተጀምሯል ማለት ነው። ስለዚህ በጣም መንግስት ይጠቅመኛል፣ በጣም አጋድልበታለው ያለው እንግዲህ ፋኖን ከፋኖ ሸዋ ላይ ነበር። በዚህ አመራሮች በመውጣታቸው እንግዲህ መንግስት ተደናግቷል። ያለ የሌለውን ሰራዊት እንግዲህ ወደ ሸዋ እያስገባ ነው። ለነመከተው ድጋፍ እያደረገ እንግዲህ የኢንጂነር ደሳለኝን ኃይል የማዳከም ስራውን እንደቀጠለ ነው።